ከስኳር ቤኪንግ ፓውደር ካሜራ ብቻ ነው እንትና ወተት አልጨመርኩም፣ ምና ጾም ስለሆነ ማለት ነው። ሰላም ጤና ይስጥልኝ ቻናሌ ቤተሰቦች እንዴት ናችሁ? ሚገርኩ ሰላም፣ እግዚአብሔር ይመስገን። በቻናሌ አዲስ ከሆናችሁ ላይክ፣ ሼር እያደርጋችሁ፣ ቤተሰብ ያልሆናችሁ ቤተሰብ ሆኖ፣ ዛሬ ደግሞ ዳቦ አቦካክል ዳቦ አሰራር ነው እያላችሁ የመጣሁት። እዚህ ጋር ቤኪንግ ፓውደር አለኝ። እዚህ ጋር ስኳር አስቀምጫለሁ። እዚህ ጋር ድብቄ ሄ እዚህ ጋር ደግሞ ካሜራ አስቀምጫለሁ። አንድ ሾርባ ማንኪያ አንድ ሾርባ ማንኪያ ካሜራ አስገባለሁ። ሾርባ ማንኪያ በቂ ወደ አስገባለሁ። ሶስት የሾርባ ማንኪያ ስኳር አስገብቻለሁ። ወንድ ቤተሰቦች እንዲያ ወጥ ተጨምርኩት ምንም ስለሆነ ጽሁት ካልሆነ ጨምርበት። በጣም ቆንጆ ነው። ለያቆ ማለት ነው። እንደዚህ ጨጓራ አለባችሁ ያ ዳቦስ ትበሉ የሚያማችሁ ምናምን ጨምሩበት። ያው ሰው ነው የምናጽው ወይም ደግሞ ሽቱ ጊዜ መጨመር ትችላላችሁ ማለት ነው። ይህን ካሜሬን ጨመርኩትን ትንሽ አምስት ደቂቃ ህል እሸፍነዋለው ማለት ነው። ከዛ ከአምስት ደቂቃ በኋላ ነው የማወካው ማለት ነው። ግማሽ ፊንጃል ዘይት ትጨምር ያለው ማለት ነው። አሁን እንግዲህ ወደ አቦካ ያላቸው እንግዲህ ዳቦዬን አቦቻለሁኝ። ዳቦ ስታወቀ በደምብ ብስኩት ማለት ነው ዳቦ ስትጨምሩ ግመ ማንኪያ ዝብዳ ቢጨምሩበት በጣም ብስኩት ነው የሚመስለው ማለት ነው ይመስላል እንግዲህ በኋላ ደግሞ እንገናኝ ማለት ነው እስከመጨረሻው ተከታተሉ እንግዲህ ወይም ከወደዳቸው ላይክ ሼር እያደረጋችኋል በረታ ቤተሰብ ያሉናቸው ቤተሰብ ሆነው እምዳቸው እንዲሸፍኛዋለሁ እንዴት ናችሁ ዛሬ እንግዲ ዳቦ

አረቦቹ እንዳውቁ ከአንዱ ላይ ሲቆርጥ ነው የሚያድገው ነው።

ወንዶች እንግዲህ ወደ መጋገሩ ነው የሚሄደው። ሁላችሁም ሰው መጨረሻው ተከታታሚ ደግሞ ዳቦ ሲበስል ተመልሽ እመጣለሁኝ። ይኸውላችሁ እንግዲህ እንዲህ ካደረግኩኝ ወዲህ ዳቦዬን አሁን ጋር ስትምና ዛሬ ደግሞ በብረድስ ነው የምደፋው፣ ማለት የብረድስ ዳቦ ነው ይኸውላችሁ እንግዲህ ዳቦ። ይኸውላችሁ እንግዲህ ቤተሰብ፣ እሺ ወደ ቤተሰቦቼ እንግዲህ ተመልሽ ይመስቻለሁ። ዳቦዬ እንደዚህ ይበስሉልኛል። እስቲ ምስሎች ተዋራሱ እናንተ የሀገራችን ዳቦ ደስ ሲል ልኪ ቡሄ ዳቦ ቡሄ ዳቦ እንደኔም ሸቷለ እንደዛ ማለት ነው። እና ምርጥ ዳቦ ጋግር ያለው በግስጤር በምናም ከምጋግሩ የሻለ ጤናም ቢሆን ካለ ማለት ነው። እደጃችሁ እንደአይነት እንሰት ካለ እንሰት ነው እንደ ይባላል። ቆበ አይደለም። ያው እነዚህ ትንሾች ሰታኩሪ ነው እንደሚባሉ ደስ ሲለቅ ዘይት የለ ምን የለ ከራስ ምንም ነገር በውሃ አጠብኩት፣ እንትን አልኩት። ሁሉ ነገር ዘይት ሲሆን ለጤናችንም ጥሩ አይደለም። ሁላችሁ እንግዲህ ምርጥ ዳቦ ጋግሬ ያለው ተወደዳችሁት፣ ሼር እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሆነው እስከ መጨረሻው ቪዲዮን ይዩት ማለት ነው። እንደምትወዱት ተስፋ አደርጋለሁ እና በሌላ ቪዲዮ እስክንገናኝ ሰላማችሁ ሰላማችሁ ይብዛልኝ ውድ ቤተሰብ። በያላችሁበት ቦታ ሰላምና ፍቅር አንድነት፣ መተሳሰብን ይስጠን።